አንድ ጊዜ ልንገረሽ፣ ስምኛ ግን ያላገባሽም ግን ያላገባሽበት ዋነኛ ምክንያት ቀስ ብዬ ላስረዳሽ፣ አዳምጭኝ። እናቱ ላንቺ ግድ የሌለው ስሜት የማይሰጠው በፍጹም ጉዳይሽ የማይጎረብጠው ወጣት፣ መጣሽ ቀረሽ ከቶ የማይገርመው ሕመም ስብራትሽ ፈጽሞ የማያመው። ለምንድን ነው ያላገባሽው፣ ትዳር ያለያሽው፣ ናይኔን ጠይቂ ይህ ግራ ከገባሽ እስካሁን፣ ለምን ከቶ እንዳላገባሽ አስቀያሚ ሆነሽ መልክሽ አስጠልቶ፣ አይደለም በፍጹም ወዘናሽ ተበልቶ፣ አንቺ የሚፈልግ ዙሪያሽን ሰው ጠፍቶ፣ ወይ ከሌላ ሴቶች መልክሽ አመል ከፍቶ፣ አይደለም ፍጹም እንዳይመስልሽ እድሜሽም ኮብልሎ ባገር ጠፍቶ አይደለም፣ መጠቅለያ ቬሎ ወንድ በሞላበት በዛ በውብ ሀገር አውጠፍቶ አይደለም። ይሄ ሁሉ ነገር አልጠፋም አልጠፋም፣ ወንድ አለ ወዳጅ። ተቸግረሽ አፍቃሪ ስላጣሽ ከእናት ካባትሽ ሊጠይቁ የሚወስድሽ ምግብ ምግብ ልብስ ጠፍቶ የዘመን በጥስጥስ አቋም አልባስ ሆኖ ዋሊያነት ዋልያነት ለምደሽ እንጂ ሌላ የለም የለም ከትዳር ያገደሽ የውልሽቴ እኔ ተናግሬ አድራለሁ በየትም ከዛ ከዚህ ማለት ሴት ልጅ የለባትም ይሄ ሴትነት አያመለክትም ግን ግን ያላገባሽ ግን ያላገባሽበት ዋነኛ ምክንያት ቀስ ብዬ ላስረዳሽ አዳምጪኝ እናቱ ላንቺ ግድ የሌለው ስሜት የማይሰጠው በፍጹም ጉዳትሽ የማይጎረብጠው ወጣሽ መጣሽ ቀራሽ ከቶ የማይገርመው ህመም፣ ስብራትሽ ፈጽሞ የማያመው ወንድ እየተከተልሽ ጨካኝ አረመኔ የሚፈልግሽን ማየት የምትፈልጊሽ የማይፈልግሽን ጨካኝ አረመኔ የማይፈልግሽን ማየት ተስኖች ነው። በዙሪያሽ ያለውን የእውነት ወዲያጅሽ ይሄ ነው። እመኝ ቁም የሚያስቀርሽ በትዳር አግብ አግዶ ቁመሽ የሚያስቀርሽ ከትዳር አግዶ፣ እሱ ነው ጠላትሽ ማሬ ፍቅሬ እያለ ቁጭ ብሎ ከማዶ በነጋ በመሼ ብር ላኪ የሚል የሚያነግርሽ መርዶ የሚነግርሽ መርዶ፣ እሱ ነው ህይወትሽን ተስፋዬ ያስቆረጠው ያደረገሽ ባዶ። አዎ ሴቶች ሁሌ የሚወዳችሁን በፍጹም አትወዱም፣ ያሳዝናል በጣም በዳያችሁ ግን ዘላለም አትክዱም። እናማ አታገቢም ያስተባብልሻል፣ ይህንን አውቃለሁ ወንዱም ሀቁን ስቷል። አትቆጡ በቃ መቼም በእኔ አትፈርዱም። አርባ አመት የሞላሽ ተሸክመሽ ጋቢ ገባሽ፣ አሁንም ገባሽ። አሁን ለምን እንደማታገቢ ከትዳር ያገደሽ ይህ ነው አንገብጋቢ የሚያስመስል እንጂ እውነት አትወዱም። ለበላ ለው ለበዳዮች እንጂ ለሚስኪን አትፈርዱም። ሁሌ ውሸት እንጂ ሀቅን አትቃልዱም። ሁለት አራት እንጂ ዝሙታ አይገድሽም። ሁለት አራት እንጂ ዝሙታ አይገድሽም። የአላህን ፍራቻ አያስጨንቅሽም። በሚዲያ ዓለም የወጣሽ ቀሽም በሚዲያ ዓለም የወጣሽ ቀሽም አንቺ ነሽ እመኝኝ፣ ፈጽሞ አልወረረሽም። አላህ የፈቀደው ላንቺ ዘግንኖሻል። የዝሞት አለም ግን ሳይጠንጋ ቀሎሻል። ቆይ ግን ያምሻል። ከወዳጅ ርቀሽ ሌላ ሀገር ተሰደሽ ከዚህ ከዛ ጋር መጀናጀን ለምደሽ ይሄ ነው እውነቱ ከትዳር ያገለለሽ። እናማ በዙሪያሽ ያለውን አንቺን የሚፈልግ ክብርሽን ጠብቆ ከእናት ካባትሽ ጋር በክብር የሚወስድሽ ዞር ብለሽ ተመልከች። ከላይ ሌላ ከውስጥ ሌላ በሚዲያ ዓለም መልካም አስተማሪ በጀርባ ግን ሌላ ተንኮል ቀማሪ፣ ክፋትና በደል በውሸት ጀማሪ፣ በሪከርድ መልካም በመረጃ መዛኝ፣ በግሩብ ጥሩ ሚስኪን ለሰው አዛኝ፣ በውስጥ ግን ሌላ የምትወድ ወከባ የተንኮል የሴራ መጥፎ ሰው በጀርባ እንደዚህ ስትሆን አይሰምሩም ነገሮች፣ ነገርም ይዘጋሉ ነገርም ይዘጋሉ የጥሩነት በሮች ሰዎችን በጥሩ ለኸይር አመላካች አዲን የዲን አቋም የለን ከራሳችን መካኝ ከራሳችን መካች

አለገዳይ አለገዳይ ሁሌ ሰው ትክክል ሰው ለማግኘት ይሞክራል፣ ግን ማነው ሰው ራሱን ትክክል ማድረግ ማንም ሰው ራሱን ትክክል ማድረግ የማይፈልግ ግን ለምን ላይድን ቁስል ጨው መነስነስ ህመም ማብዛት ላይቀነስ ከድንጋይ ከድንጋይ ላይ ውሃ ማፍሰስ፣ ለሟች ዘመድ ዳግም ማልቀስ፣ ስህተት ላይ ስህተት ላንተው ሰው መውቀስ። እንደዚህ ነው እንደዚህ ነው መኖር ካሉ፣ እኒህ ናቸው የገደሉ። ከዚህ ከዚህ ከዚያ የሰው ጉዳይ ከዚህ በላይ አለ ገዳይ። ቁርጥራጭ ግጥሞች ናቸው ሁላቸውም ማስተማሪ ለእኛ እውነት ነው። ዛሬ ላይ እውነት እውነቱን የያዘ ስለሆነ ለዛ ነው። እራሳቸውን ጠብቁ ሴቶች። ይህ ዛሬ ላይ ከማዶ ሆነው የኔ ፍቅር የኔ ውድ እያሉ ገንዘቦቻችንን አድርገው የሚበሉ በፍቅር የምንታለል ሰዎች እራሳችንን ማጽሪያት አለብን። ለፍቅር ካለሱ መጽዋዕትነት ከፍሎ እኛን የሚያገባ ሰው አይጠፋም። ትዳር ከሆነ መጽዋትነት ከፍሎ ለእኛ ዋጋ ከፍሎ እኛን የራሱ ማድረግ በሚችልበት መንገድ ማስተዳደር በሚችልበት መንገድ ያድራል፣ እውነተኛ አፍቃሪ ማለት ነው። ግን እኛን የማይወደንን እኛ ወደን በእኛ ልናኖረው መሻት ገንዘባችን እስኪያልቅ ነው፣ እስኪ ገባን ድረስ ነው። እሱ እኔ ኮ አገሬ አግብቶ ወልዶ የሚኖረው ስንቶቻቸው ናቸው? እኔ ብሄልክለት ይሄን ያክል አድርጌለት እሷ ግብቶ ኖረ የሚሉት ስንቶቻቸው ናቸው። በእሷ ገንዘብ በእሷ ንብረት ሌላ ግብቶ ሌላ ወልዶ የሚኖሩ ስንት ናቸው። ግን ገንዘቦቻችሁን ስትሰጡ በቤተሰብ የተሞረከዘ እሱ ይወደኛል፣ ያፈቅረኛል፣ ያኖረኛል ብላችሁ ካሰባችሁ ከአንድ ጎን አባታችሁን ከአንድ ጎን እሱ እሱ ዚህ ከሆነ የሱ አባት ጎን በጎን ሆኖ አካውንት ተከፍቶ በሁለታችሁ ነገ ጧት ገንዘባችሁን እንኳን ጊዜያችሁ ቢባክን እንኳን ገንዘባችሁን የማታጡበትም ማለት ነው እንጂ ዝምላችሁ ገንዘብ መስጠቱ አግባብ ነው ብያለልም። እንግዲህ ፈጣሪ አላህ ስብሐነ ወተዓላ በዝነቱ ይመልከተን፣ ከስብራት ያድነን፣ ኃላፊነት ይሰማቸው ወንዶች፣ እኛንም አላህ ይጠግነን።